ሄቦ ለየም ብሔረሰብ የበዓላት ሁሉ አውራ የአዲስ ዓመት መባቻ ከጭጋጋማና ከጨለማ ወደ ብርሃን መሸጋገሪያ የሰላም የፍቅርና የአንድነት መገለጫ የሆነ ታላቅ በዓል ነው። የዘንድሮው የሄቦ በዓል የህዳሴው ግድብ በተመረቀበት ማግስት መከበሩ በዓሉን እጥፍ ድርብ ያደርገዋል ያሉት የየም ዞን ዋና አስተዳዳሪ አቶ ሽመልስ እጅጉ ሄቦ ከ3000 ዓመታት በላይ ታሪክ ያለው የብሔሩ መገለጫ መሆኑን ያነሱት ሄቦ ትርጉሞ ደስታ፣ ብሩ ተስፋ፣ ነፃነት ንጻት፣ ልዩና የዳበረ አዲስ ደስታ ማለት ሲሆን የበዓሉ አከባበር ታሪካዊ ይዘት ከ3000 ዓመት በላይ ታሪክ ያለው የንጻት በዓልና ከአዲስ ዓመት መምጣት ጋር የሚታየውን የብርሃን ነጸብራቅ ለቸሮ እግዚአብሔር በብሔረሰቡ ቋንቋ ሳማጎር የምስጋና መታሰቢያ ሆኖ የተጀመረና እስከ ዛሬ ድረስ የብሔረሰቡ ዘመን መለወጫ ሆኖ የሚከበር ታላቅ የብሔረሰቡ ክብረ በዓል ነው። ሄቦ ከጭጋግና ከጨለማ ወደ ብርሃን ከአሮጌው ምዕራፍ ወደ አዲስ ምዕራፍ መሻገሪያና የአዲስ አመት ብርሃን ማብሰሪያ፣ በተለያየ ምክንያት ከአካባቢው ርቀው የሚገኙ የማህበረሰቡ ተወላጆች ከወዳጅ ዘመዶቻቸው ከወላጆቻቸው የሚገናኙበት፣ የተጣላ የሚታረቅበት፣ ቤትና አካባቢ ተጸድቶ ለአዲሱ አመት ዘመን የሚዘጋጅበት ታላቅ ክብረ በዓል ነው። የሄቦ በዓል አመቱ ሙሉ ዝግጅት ሲደረግበት ቆይቶ ከመስከረም አስራራት ጀምሮ የተለያየ ስያሜ እየተሰጠው እንደሚከበር የገለጹት የዞን ዋና አስተዳዳሪ አቶ ሽመልስ እጅጉ በዓሉ የሚከበረው ከተረጅነት ወደ ምርታማነት ለመሸጋገር ተስፋ ሰጪ ውጤቶች እየታዩ ባሉበት ጊዜ ስለመሆኑ አንስተዋል። እንዲ ሀገር የተያዘው ከተረጅነት ወደ ምርታማነት ንቅናቄ ተከትሎ አስቀድሞ የህዝባችን ከተረጅነት አመለካከት የተረጅነት አመለካከት የሌለው ነገር ግን በማህበረሰብ ውስጥ የሚያጋጥሙ ችግሮችን የመደጋገፍ የቆየ እሴት ያለው የዳዶ ስርዓት የዳዎ ስርዓት ከኖ ማዳ ወዘተ ነባር የመረዳዳት ባህል እንዲሁም በራሱ ጥሮ ግሮ የሚኖር ኩሩ ህዝብ በመሆኑ። ምርታማነትን ከማሳደግ አንጻር ትኩረት ተሰርቶ ተደርጎ እየተሰራ ይገኛል። ዞኑ በማህበራዊ ተቋማትና በኢኮኖሚው ዘርፍ እያስመዘገበ ያለውን ለውጥ በከተማ ኢንቨስትመንት ለመድገምም ምቹ ሁኔታ ስለመኖሩና ይህን አጋጣሚ ተጠቅመው በከተማ ቱሪዝምና ሆቴል እንዲሰማሩ ዋና አስተዳዳሪው ጥሪ አቅርበዋል። የዞኑና የክላስተር ማዕከል የሆነችው ዋና ከተማ ሳጃም በአጭር ጊዜ በፈጣን ዕድገት ጎዳና ላይ መሆኗ አንዱ ማሳያችን ነው። በመሆኑም ከተማችን ለከተማ ቱሪዝም እና ሆቴል እንዲሁም መናፈሻዎችን በማልማት የተፈጥሮ ሀብቶችና ልዩ ልዩ ማዕድናት ምቹ የገበያ አማራጭ ያላት ከአዲስ አበባ 239 ኪሎ ሜትር፣ ከክልላችን ከተማ 215 ኪሎ ሜትር፣ ከጅማ 112 ኪሎ ሜትር መስመር ላይ የሚገኝ ስለሆነች ማልማት ለሚፈልግ ኢትዮጵያውያን ሁሉ በራችን ክፍት መሆኑን እያረጋገጠን በታላቅ አቅርቦት አክብሮት ከተማችንን ዞናችን ማልማት ለሚችሉ ሁሉ በራችን ክፍት መሆኑን በማሳየት ጥር አቀርባለሁ። የሄቦ በዓል የማዕከላዊ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች፣ የብሔሩ ተወላጆች፣ የተለያየ ክልልና አጎራባች ዞን ተወካዮች፣ እንዲሁም ልዩ ልዩ የህብረተሰብ ክፍሎች በተገኙበት በታላቅ ድምቀት ተከብሯል።